ጤና ይስጥልን፣ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የጸጥታ አካላት ማህበረሰቡን ያሳተፈ የወንጀል መከላከል ስራን መስራት እንደሚገባቸው የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ተናገሩም። ከተማ አስተዳደሩ ወንጀልን መከላከል የሚያስችል ውይይት ከጸጥታ አካላት ጋር አካሂዷል። የጸጥታ አካላት ህብረተሰቡን በማሳተፍ ወንጀልን ለመከላከል በቁርጠኝነት ሊሰሩ እንደሚገባ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው በዚህ ወቅት ተናግሯል። አሁን ያለውን ሰላም ለማምጣት የጸጥታ አካላት የአካልና የሕይወት መስዋዕትነት መክፈላቸውን አስታውሰው አሁንም እገታና ዝርፊያን በተሻለ ሁኔታ ለመከላከል መስራት እንደሚገባም አስገንዝበዋል። የብሎክ ደረጃጀትን በማጠናከርና ከሰላም ዘብ በመቀናጀት ወንጀልን በአስተማማኝ ደረጃ መከላከል እንደሚገባም አስገንዝበዋል። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ብርሃኑ ጣም ያለው በበኩላቸው የፖለቲካ አመራሮችና የጸጥታ አካላት በሰሩት ስራ ሰላምን ማጽናት ተችሏል ብለዋል። በቀጣይም የመልካም አስተዳደርና የልማት ተጠቃሚነትን ለማረጋገጥ አስተማማኝ ሰላም መገንባት እንደሚገባም አሳስበዋል። ህብረተሰቡን ያሳተፈ የሰላም ግንባታ ስራ ተጠናክሮ እንደሚቀጥል የተናገሩት ደግሞ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለምናቸው ኃላፊነታቸውን በአግባቡ በማይወጡ የጸጥታ አካላት ላይ ተጠያቂነትን ለማስፈን በቁርጠኝነት እንደሚሰሩም ተናግሯል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። በተናጠል መፍታት የማይቻሉ ኢኮኖሚያዊና ማህበራዊ ችግሮችን በጋራ በመፍታት የአርሶ አደሩን ተጠቃሚነት እያረጋገጡ መሆኑን የፀሐይ ሁለገብ የገበሬዎች ህብረት ሥራ ማኅበራት ዩኒየን አባላት ገለጹም። ዩኒየኑ የተመሰረተበትን 25ኛ ዓመትና 23ኛ ጠቅላላ መደበኛ ጉባኤውን አካሂዷል። አገኘው አባው ዝርዝር አለው። በ13 ወረዳዎች በ174 መሠረታዊ ህብረት ሥራ ማብራትና ከ145 ሺህ በላይ አባል አርሶ አደሮችን አቅፎ የያዘው ፀሐይ ውለገብ የገበሬዎች ህብረት ሥራ ማብራት ዩኒን የተመሰረተበትን 25ኛ ዓመትና 23ኛ ጠቅላላ መደበኛ ጉባኤውን አካሂደዋል። የዩኒኑ ሥራ አስኪያጅ ይሁኔ ዳኘው በ201516 የምርት ዘመን እቅድ አፈጻጸም ሪፖርትን አቅርበዋል። በዋናነት ከሰብል ግብይት አቅርቦትና አግሮ ፕሮሰሲንግን በሪፖርታቸው ዳስሰዋል። 2015-16 ትልቁ ስራችን አርሶ አደሩ ያመረተውን ምርት ግብይት መፈጸመ በቅድ ደረጃ 81 ሺ ኩንታል ግብይት እንፈጽማለን ብለን አስበን ያቀድ አፈጻጸማችን ወደ 13 ሺ ኩንታል ወደ 64 ሚሊዮን ብር አካባቢ ለሰብል ግብይት ብቻ ውሏል። ማለት የአፈጻጸማችን ሁኔታ በጣም ዝቅተኛ ያደረገበት ዋናው ምክንያት 2015-16 ምርት ዘመን ክልላችን ችግር ውስጥ ወርቆ ነበር። ዩኒየኑ በተናጠል መፍታት የማይቻሉ ኢኮኖሚያዊና ማህበራዊ ችግሮችን በጋራ በመስራት የአርሶ አደሩን ተጠቃሚነት እያረጋገጠ መሆኑን የዩኒየኑ አባላት ገልጸዋል። ምርታችን በአግባቡ ገቢያ አፈላልጎ ተመሸጥ አንጻር ምርጥ ዘሮችን በማቅረብ ሁለተኛ ግብአት ማዳበሪያ በማቅረብ ብሎም አንድ ላንድ የማንፈታውን ችግራችን የሚፈታ ማህበር ነው። ብዙ ነገሮችን እያቀረበ በዝቅተኛ ዋጋ፣ በጣም እህሎችም በደንብ እየተረጩ ለልማት በቅቶናል። በጣም ድጋፍ አድርጎላል የሚል ሀሳብ ነው ያለን። ጸሀይ አርሶ አደሩ በዘመናዊ መልኩ እንዲያመርት የቴክኖሎጂና የግባ ድጋፍ እንደሚደረግለት በሀያሶስተኛው ጠቅላላ መደበኛ ጉባኤ መወሰኑን የኢኒኑ አባል አቶ ውበት ሽመላሽ ገልጸዋል። በሀያሶስተኛው መደበኛ ጠቅላላ ጉባኤ ስብሰባችን ለምሳሌ የተገዙ ትራክተሮች አሉ ወጣ ብለው በሌላ ቦታ ምደው እንደሚሰሩ ተኛም እንደገና ደግሞ ምርጥ ዘሮች እንዲሁም የኑግ ምርጥ ዘሮች ሁሉ እንደሚቀርቡ እንዲሁም ለወደፊት እቅዱ ሰፋ ብሎ ጥሩ የሆነ ነገር አርሶ አደሩን የሚያሳድግ አርሶ አደሩን የሚለውጥ የጀርባ አጥንት ከሆነው ግብርና ጋራ ተሳስሮ እንደሚሰራ ቃል የገባንበት። ለመንግስት ሰራተኞችና ዝቅተኛ ገቢ ላላቸው ዜጋዎች በሶስት ወራት ተከፍሎ የሚጠናቀቅ የጤፍ ምርት ለማዕከላዊ ጎንደር ዞንና ጎንደር ከተማ ለ3200 ኗሪዎች ድጋፍ ሲደረግ መቆየቱን የጠቀሱት አቶ ይሁኔ አሁንም ገበያውን ለማረጋጋት እየተሰራ መሆኑን ገልጸዋል። የሰብል ግብይት እቅዳችን ወደ 71 ሺ ኩንታል ግብይት ለመፈጸም አቀደናለኝ። እስካሁን ድረስ ወደ 7 ሺ ኩንታል አካባቢ ግዥ ተፈጽሟል። በምግብ ዘይት ፋብሪካው ያመረት ነው ወደ 90 ሺ ሊትር አምርተናለኝ። በተጨማሪ ደግሞ አዲስ አበባ ካሉ ትላልቅ ፋብሪካዎች ጋራ ትስስር በመፍጠር ወደ 280 ሺ ሊትር ዘይት አመጣን ለህብረተሰቡ በማከፋፈል ላይ እንገኛለን ዩኒየኑ ኑሮን ከማረጋጋት ባሻገር ምርትን እሴት ጨምሮ ወደ ውጭ በመላክ የውጭ ምንዛሬን እያስገኘ መሆኑን የማዕከላዊ ጎንደር ዞን ህብረ ስራ ማስፋፊያ ጽህፈት ቤት ኃላፊ ተስፋሁን ተሰማ ጠቅሰዋል የኢንዱስትሪ ምርቶችን ግብዓቶችን ለፋብሪካዎች ማቅረብ እና ለኢንዱስትሪ ምርቶችን ወደ ውጭ እሴት በመጨመር ወደ ውጭ ገበያ በመግባት የሀገርን የምንዛኔ መጠን ማሻሻል እና ዶላር ወደ ሀገር ውስጥ ማስገባት የአርሶአደሩ ምርት በተሻለ ዋጋ ሰብስቦ ይህን ምርት ደግሞ ለተጠቃሚ ማህበረሰብ በተለይም ዝቅተኛ ለሆኑ የማህበረሰብ ክፍሎች የመደገፍ ስራ ያከናውናል። የኢኒኖ አባላት ያለፈውን አመት እቅድ ሪፖርት አድምጠውና የቀጣይ ዓመት የምርት ዘመን እቅድ ትውውቅን ገምግመው አጽድቀዋል። የቅድመ ወሊድ ክትትል በማድረጋቸው ጤናቸውን መጠበቅ መቻላቸውን በሰሜን ጎንደር ዞን ደባርቅ አጠቃላይ ሆስፒታል የቅድመ ወሊድ ክትትል የሚያደርጉ እናቶች ተናገሩም። እናቶች የቅድመ ወሊድ ክትትል በማድረግ በራሳቸውና በልጃቸው ላይ የሚደርሱ የጤና ችግሮችን መከላከል እንደሚችሉ የሕክምና ባለሙያዎች መክረዋል። በበጀት ዓመቱ 6 ወራት ውስጥ ከ1,300 በላይ እናቶች የወሊድ አገልግሎት ማግኘታቸውን ሆስፒታሉ አስታውቋል። ያየ ፈንቴ ተጨማሪ አለው። ወይዘሮ ሀገሬ በሪሁን በሰሜን ጎንደር ዞን የደባርቅ ከተማ አስተዳደር ነዋሪ ሲሆኑም በደባርቅ አጠቃላይ ሆስፒታል የቅድመ ወሊድ ክትትል ሲያደርጉ ነበር ያገኘናቸው። የቅድመ ወሊድ ክትትል ማድረግ ለነፍሰ ጡር እናቶችና ለጽንሱ ጤና መጠበቅ አይነተኛ ሚና እንደሚወጣ ያነሱት ወይዘሮ ሀገሬ የቅድመ ወሊድ ክትትል ለማድረግ ወደ ሆስፒታሉ እንደመጡ ነግረውናል። አልትራሳውንድ ነው መጀመሪያ የታየሁት። አልትራሳውንድ ታይቼ ያለ ሁኔታ ጥሩ ነው ነው የተባልኩትና ከሶስት ወር ጀምረ መጠን ብንከታተል ከዛ በኋላ ያለውን በቃ በየወሩ እየመጣን እስከ ምን ወልድ ጊዜ እየመጣን መከታተል ያለብን መጠን መከታተላችን ለእኛ ለጤንነት ለልጁም ለእኛም ጤንነት ጥሩ ነው ብዬ ነው የማስበው። ለቅድመ ወሊድ ክትትል በሚመጡበት ወቅት ባለሙያዎች የሚያደርጉላቸው ድጋፍ የእንጽንሶንና የእናትን ጤና ለመጠበቅ እንደሚያግዝ ወይዘሮ አገሬ በር ሆንና ወይዘሮ ማሪቱ ባዬ አንስተዋል። ለእኛ ጥሩ ናቸው በቃ ያው ክትባት አለ ክትባቱን እንሰጣለን። ኪሏችን ምናምናችን እናውቃለን፣ እና ለእኛ ባለሙያዎች በጣም ጥሩ ናቸው ብዬ ነው እንትን እምለው። ያው የምንወስደው መድኃኒት አለ አይረን፣ አይረን ለእኛ ስለሚጠቅመን ነው አይረን የምንሰጠው። የሆነ ስሜት ሲሰማና ወደ እነሱ እንድንመጣ፣ የደማነስ ምናምን ካለና የተለያዩ ነገሮች መድኃኒት ምናምን እገዛ ያረጉልናል። ያው ምክራቸውም ህፃኑም እንዳይጎዳ እኛም እንዳይንጎዳ አው ቀደም ብለን እንድንመጣ ምክርም አላቸውም። እናቶች የቅድመ ወሊድ ክትትል አለማድረጋቸው ጉዳት እንደሚያስከትል የገለጸው ደግሞ በደባርቅ አጠቃላይ ሆስፒታል የእናቶችና ሕጻናት ክፍል አስተባባሪ ዘመነ ብርቁ ነው። ለወላድ እናቶች የተለያየ ሙያዊ ድጋፎችን እንደሚያደርጉም ተገልጿል። ክትትል ባያደረጉ አንደኛ ምንድን ነው ከእርግዝና ጋር ተያይዞ የሚመጡ ችግሮች አሉ። ለምሳሌ ከፍተኛ የሆነ ግፊት መኖር የምግብ ቆልፍ ክትባት ትሰጣታል፣ እንዲሁም የአልትራሳውንድ አገልግሎት ታገኛለች። አንዲት እናት ስታርግስ ምንም አይነት ምግብ መመገብ አለባት በቀን ስንት መመገብ አለባት የሚለውን ነገር ከኛ ክትትል ታደርጋለች ማለት ነው። ህፃኑ ጤነኛ ሆኖ እንዲወለድ እሷም ጤነኛ ሆና እንድትወልድ ክትትል ማድረጉ ይጠቅማታል። በሆስፒታሉ በስድስት ወር ውስጥ ከአንድ ሺህ ሶስት መቶ በላይ እናቶች የወሊድ አገልግሎት ማግኘታቸውን የደባርቃ አጠቃላይ ሆስፒታል ስራ አስኪያጅ አላምላክ ተስፋ ገልጸዋል። በዕቅድ ደረጃ በአመት ሁለት ሺህ ያላነሱ እናቶችን የቤተሰብ ምጣኔም እንዲሁም በወሊድ አገልግሎት ደግሞ ወደ ሁለት ሺ ስምንት መቶ የሆኑ አቅደን እየሰራ ያለን እንግዲህ በስድስት ወሩ ኦልሞስት ወደ አንድ ሺ ሶስት መቶ ሀያ የሚሆኑ እናቶች በሰለጠነ ባለሙያ የወሊድ አገልግሎት አግኝተዋል። ሆስፒታላችን ከእነዚህ ውስጥ መቶ ዘጠና ዘጠኝ የሚሆኑት በቀዶ ጥገና ወይም ሲስ የወሊድ አገልግሎት ያገኙ ናቸው። ሆስፒታሉ በግቢ ውስጥ ለእናቶች ከሚሰጠው አገልግሎት በተጨማሪ ከዞኑ ጤና መምሪያ ጋር በመተባበር በወረዳ ለሚገኙ ጤና ጣቢያዎች ባለሙያ በመደብ የቅድመ ወሊድ አገልግሎት እየሰጠ እንደሚገኝ ስራ አስኪያጁ አንስተዋል። በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ በልማት በር ሁለተኛ ደረጃ ትምህርት ቤት የተገነባው ቤተ መጻሕፍት በተማሪዎች ውጤት ላይ የጎላ ሚና እንደሚኖረው የማዕከላዊ ጎንደር ዞን ትምህርት መምሪያ አስታወቀም። ለቤተ መጻሕፍቱ ግንባታ የትምህርት ቤቱ መምህራን የአካባቢው ማህበረሰብና አጋራ አካላት ድጋፍ ማድረጋቸው ተገልጿል። ቃልኪዳን ኃይሌ በዝርዝር ተመልክተዋለች። በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ በልማት በር ሁለተኛ ደረጃ ትምህርት ቤት የተገነባው ባለ አንድ ፎቅ ቤተ መጻሕፍት ተመርቋል። ከስድስት ሚሊዮን ብር በላይ ወጪ የተደረገበት መሆኑን የገለጹት የልማት በር ሁለተኛ ደረጃ ትምህርት ቤት እርሰ መምህር መዋባው ቸኮል በማህበረሰቡ ተሳትፎ መገንባቱን ተናግረዋል። ህብረተሰቡ በከፍተኛ ደረጃ ተሳትፏል። በተለይም ደግሞ ከመምህራን እስከ አስተዳደር ሰራተኛ ወደ 560 ሺህ ብር አካባቢ ድጋፍ አድርገዋል። ከወላጆች የምንሰበሰበው ገንዘብ ያን ያህል በቂ ስላልነበር የነበረ ከቀድሞ ተማሪዎችና ደጋፊዎች ማህበር 2 ሚሊየን 452125 ብር ሰብስበናል። ከወገን የእናቶችና ህፃናት መርጃ ማህበር 1 ሚሊየን ብር ከወላጆች 1 ሚሊዮን 830 ሺህ ብር በመሰብሰብ ያው በምታዩት አግባብ ቤተመጻሕፍቱ መገንባት ተችሏል ማለት ነው። የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ ክንዱ ዘውዱ ቤተመጻሕፍቱ ለተማሪዎች ውጤታማነት የጎላ ሚና አለው ብለዋል። የተገነባውን ቤተመጻሕፍት ለማዘመን እንደሚሰራም ገልጸዋል። ክፍል ውስጥ ያገኙትን ነገር በራሳቸው ጥረት ማጠናከር ከተፈለገ ቤተመጻሕፍት መቋቋም አለበት። አንደኛ የተማሪውን ፍላጎት ሊያረካ የሚችል በጣም ሰፊ መሆን አለበት። ሁለተኛውና ትልቁ ነገር ዘመኑ የዲጂታል ዘመን ነው። ስለዚህ ዲጂታላይዜሽንን ተግባራዊ ማድረግ ከተፈለገ ቤተመጻሕፍቱም ዲጂታላይዝ መሆን አለበት በሚል ኢኒሽቲቭ እንግዲህ ከስ ሚሊዮን ብር ከፍ ባለው ገንዘብ ተሰርቷል። ትውልድ ለትምህርት ትልቁ ኢኒሽቲቭ ፕራክቲካል ያየሁት ዛሬ እዚህ ወረዳ እዚህ ትምህርት ቤት ላይ ነው። በቤተ መጽሐፍቱ ምረቃ መርሃ ግብር ላይ የተገኙት የአማራ ክልል ትምህርት ቢሮ አማካሪ ካሳሁን አዳነ ትምህርት ለሀገር እድገትና ልማት መሰረት መሆኑን አንስተው የቤተ መጽሐፍቱ ግንባታ ትውልድ የመገንባት ሂደት ነው ብለዋል። የዚህን ማህበረሰብ የመልማት ፍላጎት የዚህን ማህበረሰብ የመልማት መሻት ንቃት፣ የነቃ ሕዝብ የነቃ ማህበረሰብ ፈጥሮ የነቃ የለማ አምሮ ያለው ክልል ፈጥሮ የነቃ ሀገር የለማ ሀገር የበለጸገ ከፍ ያለ ርዕይ ያለው ሀገር በመገንባት ረገድ ላይ አርማጮ የድርሻዬን መወጣት አለብኝ እስከሚል ድረስ ነው ትርጉሙ። ስለዚህ ህንፃ ከማስመረቅ በላይ ከፍ ያለ ነው። ለቤተ መጻሕፍት ግንባታው ተሳትፎ ያደረጉት ወገን የእናቶችና ህጻናት መርጃ ማህበር ተወካይ አሸናፊ አድማሱ ማህበሩ የትምህርት ዘርፉን በመደገፍ የበኩሉን እየተወጣ እንደሚገኝ ተናግረዋል። የትምህርት ቤቱን ፕሮጀክት በመውሰድ እና አብሮ አፕዴት በማድረግ ይህን ግንባታ ለማስጀመር አንድ ሚሊዮን ብርኛ ድጋፍ አደረግን። በቀጣይ ልማት በር ሁለተኛ ደረጃ ትምህርት ቤት ግዙፍ የውሃ ፕሮጀክት አስበናልኝ፣ የጥናት ስራውን ጨርሰናልኝ የጥናት ስራውን ብቻ አይደለም 50 ፐርሰንት ክፍያው ማልቋሪኝ ውሃው ያሰምነው ከትምህርት ቤቱ አልፎ ለማህበረሰቡ አገልግሎት የሚሰጥ ነው። የልማት በር ሁለተኛ ደረጃ ትምህርት ቤት ተማሪዎችም ከዚህ ቀደም የነበረው ቤተመጽሐፍት ምቹ እንዳልነበር አስታውሰው ለአገልግሎት ክፍት የሆነው ቤተመጽሐፍት የተሻለ ውጤት እንዲያስመዘግቡ እድል የፈጠረ መሆኑን አንስተዋል። ፋሲካ ታከለ ይባላለው። ክላሴ የ12ተኛ ሶሻል ሳይንስ ተማሪ ነኝ። የነበረው ላይብራሪ ብዙም አክሰሱ ከድሮ የድሮ መጽሐፍ ኦልድ ካሪፍ ለምን ያሉ አዲሱ የገባም የለም እና ያሉት መጽሐፎችም ምስጥ የበላቸውም ያረጁ ናቸው። አሁን ከሚሰራው ግን ምቾቱ ራሱ ገና ስንገባ አዲስ አእምሮ ነው ሊፈጥርል የሚችለው አሁን ያሁኑ በቃ አክሰሱም እየተሳካ ነው፣ ሁሉ ነገር አለ በቃ ሞር ኮምፎርቴብል ና ስሜታችን እንዲበረታታ እንዲንጨምር በቃ ጥሩ ነገር እንድን ይዚ ያደርገናል። ስሜ ተስፋዬ አማረ ይባላለሁ። የአስራ ሁለተኛ ክፍል የሶሻል ተማሪ ነኝ። ከዚህ በፊት የነበረው መጽሐፍታችን ያው ትንሽ የመጣበት ባህሪ ይኖርበት ነበረ። እንዲሁም ደግሞ ያው መጽሐፎቹ በጣም ከመብዛታቸው አንጻር ያው ብዙም ለመጽሐፎች ማስቀመጫ ቦታ አልነበረም። አሁን ግን ወደዚህኛው ሽፍት እንዲሆን ተደርጓል ማለት ነው። የጥናት እንዲሁም ደግሞ የትምህርት ፍቅር ያሳድራል ብዬ ነው የማሰበው። በቤተ መጻሕፍቱ ያልተሟሉ ግብአቶችን ለማሟላትና ለማዘመን በሚደረገው ጥረት በቀጣይም የማህበረሰቡ ድጋፍ አስፈላጊ መሆኑ ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየው ነበርኩ። ጤና ይስጥልን።